ጀግናው መድብል ዝናን ገቢ አድርጎታል ማለት ነው። ማህሌትም እንግዲህ ከታገተችበት ተፈትታለች ማለትም፣ ያው ዝናን ለመያዝ የግድ የምታስፈልገው ማህሌት ነበረች። ማህሌትም የትም መጠጥ እንግዲህ አጠጥታ በዛ ምክንያት እንዲይዙት አድርገዋል ማለት ነው። ማህሌት እንግዲህ ዝናን ለማስያዝ ቤቱ ያስፈልገኛል፣ ቤቱ በስሜ ይደረግልኝ ብላ ነበረ ነገር ግን ከብዙ ድርድር በኋላ በሀሳባቸው ተስማምታለች። ምክንያቱም ከዚህ እንደዛ ካልሆነ ከዛ ቤት እንደማያወጧት መጨረሻዋ ሞት እንደሆነ አስጠንቅቀውና አስረግጠው ሲነግሯት ሌላ አማራጭ ስለሌላት እሺ ብላ ተስማምታለች። እንግዲህ በአምስት መቶ ሺህ ማለት ነው። ዝናም እንግዲህ ፈርቶ ነበረ። የመድብል ሁኔታ አስፈርቶት አስፈርቶ ደንግጦ ስለነበረ፣ ለካሌ ሞሴሳ የሚባለው ወንጀለኛ ደውሎ መድብል እያስቸገረኝ ነው፣ ወንድሜን አምጣ እያለኝ ነው፣ እንደገናም ደግሞ ስለ ወንጀሎቻችን ስለ እያንዳንዱ ቦታ ስላለንበት ሁኔታ ያውቃል ብሎ ሲለው በፍጹም አያቀንም። ቢያቀን ኑሮ ይሄን አይሞክረውም ነበር ብሏል። ካሌ ሞሴሳ ማለት ነው። ዝናም እንግዲህ አይ ተስፋ የቆረጠ ነው፣ ደግሞ በጣም ደፋር ቢጤ ነው ሀይለኝ ብለው ነግሮታል ማለት ነው። ሰላም ጤና ይስጥልኝ እናንተ የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ምሳሌ ክፍል ሰማንያ ስድስትን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ቪዲዮን ስጀምሩ ላይክ ማድረግ እንዳትረሱ። በዚህ ፓርት ላይ እንግዲህ ብዙ ነገሮች ተፈጥረዋል። ብዙ ደስ የሚሉ ነገሮችም እንደገናም ደግሞ ከበድ የሚሉም ነገሮች አሉበት። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር እናወራ ይሆናል። ታዲያ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ እንግዲህ ካሌም ሞሴሳ የሚባለው ምንም አያመጣም፣ ስለዚህ እኛን አያውቀንም ማለት ነው ሲል ተጉራርቷል ማለት ነው። እንግዲህ ዝና እንቅልፍ የነሳው ይመስላል። በባለፈው ሽግር ደግ ነው በት እንግዲህ መድብል ግን ደግሞ ምንም አታመጣም፣ የምር አተኩስም፣ ስለዚህ ምንም አታደርገኝም፣ እኔ ዝና ነኝ፣ ዝናን ደግሞ የሚነካው ማንም የሚደፍረው የለም እያለ እየተጉራራ ነበረ። ነገር ግን እንግዲህ እንቅልፍ እንደነሳውና ሰላም እንዳጣ ሲያቅ ለ ለካሌም ሙሴሳ በመደወል እንግዲህ መድልብ እያስቸገረ ነው የሚገኘው፣ ወንድሜን አምጣ እያለኝ ነው እና ደግሞ ስለ ወንጀሎቻችን እያንዳንዱን ነገር ያውቃል ብሎ ነግሮታል። ያም ደግሞ እንዴት ሊያውቅ ቻለ የሚሉ ጥያቄዎችን ሲያስቀጥልበት እሱ እስር ቤት ነበረ፣ ስለዚህ ከእስር ቤት ደግሞ የእኛ ጓደኞች አብረውን ከእኛ ጋር ሲሰሩት የነበረ ዛኔ የታሰሩት ስለዚህ መረጃውን ሁሉ ዛኔ ያገኘው በማለትም ነግሮታል ማለት ነው እና የሚያውቀው ነገር ምን ነበረ ብሎ ሲጠይቀው እያንዳንዱ ቦታ፣ እያንዳንዱ ወንጀሎቻችንን ሁሉንም ነገር ያውቃል፣ ስለዚህ በጣም ከባድና ደፋር ሰው ነው ብሎ ነግሮታል ማለት ነው። ስለዚህ ይህን እስከዚህ ድረስ ከደረሰ እኛን አያውቀንም ማለት ነው። ስለዚህ እንደዚህ ይህን ያህል ማወቅ ከቻለ በህይወት መኖር የለበትም የሚል መልእክት ነበር ያስተላለፈው። እንግዲህ መድብል ከባድ የሚያደርግበት ነገር እንግዲህ ያኛውም ተነስቶበታል ማለት ነው። እንግዲህ ዝናን ሲይዝ ያኛው ደግሞ ተነስቶበታል ማለት ነው። እንግዲህ ማህሌት ከታገተችበት ተፈትታ እንግዲ ሻንጣዋንም ፖርሳዋንም ስጫት፣ ስልኳንም ስጫት ብሎ ለቅድስት ሲያዛት ቅድስትማ ምታስሰጣት እንግዲህ ቅድስትን የጥፊ ለመማታት ሞከራ ነበር ማህሌት ያው ልፈታ ብቻ ልፈታ እንጂ ምን እንደማደርግሽ ታቂያለሽ ብላ ፈክራባት ነበረ ከዚህ በፊት ማለት ነው እንግዲህ ወደ ኤፍራታ ሂዳ ኤፍራታም ደንግጣ ነበረ የትን የነበርሽው ቆይ ከወንድ ጋር ሂደሽ ነው ከከተማ ውጭ እና የትስ ነው የቆየሽው እባክሽ ነገሬን ብላ ስታስጨንቃት እሷም አሁን ልነግርሽ አልችልም ነገር ግን የቤት ክራይን የዓመት ነው የሚዘጋልሽ ብላት አለች ማለት ነው። ምክንያቱም ከነ መድለብ መቶ ሺህ ብር ቅድመ ክፍያ ተከፍሏት ነበረ ማለት ነው። እንግዲህ በመጨ በስተመጨረሻም ቢሆን ቤቱ በቤቱ ተደራድረው ቤቱን ትታ እንግዲህ አምስት መቶ ሺ ብር ሊሰጧ ተስማምተው ነበረ። ከዛም ሲቀጥል እንግዲህ ቅድመ ክፍያ ፈልጋለሁ ስላለች እሱን በካሽ ይደረግልኝ ብላ ማለትም መቶ ሺ ተሰጥታ ነበረ። እሱንም እንግዲህ ደስታዋን እየገለጠች መቼ ማህሌትና ገንዘብ እጅና ጓንት ናቸው። ዝናንም ለጋብዝ ብላ ጋብዛዋለች ማለት ነው፣ ጠርተዋለች። ማህሌትም እንግዲህ ገንዘቡን ከየታ ግን ተሽኑ እንዴት ሊሆን ቻለ ብላ ጥያቄዋን ስትጠይቅም እሱም ከዝና ዝናን ካገኘሁት በኋላ መጥቼ ብነግርሽ ይሆናል ብላታለች ማለት ነው። እንግዲህ ከዝናም ጋር ተገናኝተዋል። ዝናም ጥያቄዎቹን አስቀጥሎ ጠይቋታል ማለት ነው። ማለትም የት ነው የነበርሽው? ምንስሰሪ ነበር እያለ በጥያቄ ቢያፋጠጣትም እሷ ግን አይ እስኪ ተረጋጋ፣ መጀመሪያ መጠጣት አለብን። እስኪ እኔ ከአንተ ጋር ዘና ማለት እፈልጋለሁ። እኔ እኔን ጋባዣ። ስለዚህ ስለምንም ነገር እንድናወራ አልፈልግም። ከጠጣም በኋላ ዘና ብለን እንወራለን ስለዚህ ባክ አሁን እንድንጠጣ ብቻ ፍቀድልኝ ብትለውም እሱ ግን ሊያቆም አልቻለም። ምክንያቱም የምድልብ ነገር እንቅልፍ በጣም ነስቶታል ማለት ነው። ከዛም ማስቀጥሎ ምድልብ እያስቸገረኝ ነው፣ ከግር ከግር ስሬ ነው እየሄደ ያለው ምን እንደማረገው አላውቅም እያለ በተደጋጋሚ ሲያወራ እሷም እንዲ ቆይ፣ ፈራኸው? እንዲህ ብላለች። ከዛ እሱም እንከፍ ጅል እንዴት ነው የምፈራው? እኔ እኮ ዝና ነኝ። ዝናን ደግሞ ማንም አይደፍረውም ሲል የተለመደ ጉራውን እየተጎራ ነው የሚገኘው ማለት ነው። እንግዲህ መድብልም ኤፍራታ ነገር አሳስቦታል። እንግዲህ መድብል ከኤፍራታ ፍቅር የያዘው ይመስላል። እንግዲህ ለመጎስ ምን ብሎታል? እኔም አንተና ሉላን ሳይ በጣም ነው ደስ የምትሉኝ እናንተን ሳይ እኔም ሳላ ፍቅር አልቀረውም ሲል እንግዲህ ቀጥሎ አስቀጥሎ አለየው የፍቅሩን ዳርዳርታ ተናግሯል ማለት ነው። ያው ፍቅር ዳርዳርታ ነው አደለ እንትን የሚለው። ስለዚህ እኔም ሳላ ፍቅር አልቀረውም ሲል እኮ ማንን ማንን ያፈቀርገው? ወይኔ እንዴት ደስ ይላል። ፍቅር እኮ ደስ የሚል ነገር ነው። በዚህ ዓለም ላይ አንድ ትልቁ ስጦታ ከሚያስደስተው ነገር አንዱ ፍቅር ነው። ስለዚህ ማንን ያፈቀርከው? ቆይ እነጋሳለሁ ብሏል። መጎስ እንግዲህ መድልብም አይ እስኪ ተረጋጋ እነግራለሁ የሆነች ሰውናት ሲል መጎስም ቀደም አድርጎ ምናልባት ቅድስት ትሆን እንዲህ ብሏል ማለት ነው። አረ በፍጹም ቅድስት አይደለሽም። ምክንያቱም ቅድስት ከወንድሜ ጋር ለብዙ ዓመታት አብረው ኑረዋል። እና ሴትና ወንድ አብረው ለረዥም ጊዜ ሲኖሩ ደግሞ ምናልባት ወንድሜ ተመኝቷት ሊሆን ይችላል። ሲቀጥል ደግሞ ወንድሜ ከወንድሜ ጋር ሌላ አይነት ግንኙነት ሊኖራቸው ይችላል። ስለዚህ እሷን በፍጹም ልመኛትም አልችልም ብሎ ተናግሯል ማለት ነው። እንግዲህ ቅድስትና ብሩክ እንደምናውቀው ፍቅር ውስጥ ገብተው አለማቸውን በፍቅር እየቀጩ ባለበት ነው እንግዲህ ብሩክ ለመታገት የደረሰው ማለት ነው። እንዲያውም በፊት ምን ብላ ነበረ ቅድስት ምናልባት ጋሼ በእኔ ምክንያት ይሁን ቀለበቱን ለመግዛት አፍሮ ቤተሰብ ሽማግሌ ለመላክ አፍሮ ይሆን፣ ከዚህ ለመሸሽ ይሆን የጠፋው እያለች ነበረ እና ሁኔታዋ ለራሱ ምን ያህል እንደምትወደው ምን ያህል እንደምታፈቅረው እንግዲህ መድብል ተረድቷል አውቋል ማለት ነው። እንዲያውም በመጀመሪያ ጊዜ ቆይ ከመድብል ከማለትም ከብሩክ ጋ ግን ምንድን ነው ያላችሁ ቅርበት ሲልም ጠይቋት ነበረ። እሷም አረ እንዲሁ ስለጠፋ አሳስቦኝ ነው አሳስቦኝ ነው እያለች ነግራው ነበረ። በተደጋጋሚ ማለት ነው። እንግዲህ መድብልና መጎስ የማህሌትን ሁኔታ እየጠበቁ ነው የሚገኙት። ምናልባት ባይሰክርስ፣ ምናልባት ደግሞ ማህሌት ብትከዳነስ የሚሉ ነገሮችን መጎስ እያነሳ ነው። ከእሷ በፍጹም ልትከዳን አትችልም፣ ምክንያቱም ለገንዘብ ያላት ሁኔታ አውቀዋለሁ። ከሆነ ደግሞ የምሬ ነሷ ከከዳሽ የሆነ ሰው መሞት አለበት ሲል ተደምጧል ማለት ነው መድልብ። ምክንያቱም ይሄ መጨረሻ እድላችን ነው ብለው ነው ያሰቡት የነበረ። ግን ደግሞ በስተ መጨረሻ ቢሆን ቢሳካላቸውም እንደዛ አይነት ነገሮችን አስበው ነበረ። መጎስም እንግዲህ ሌላ እቅድ ማቀድ ሳይኖርብን አይቀርም ምክንያቱም ይሄ ካልተሳካልን ይሄ ካልሆነልን ሌሎችን እቅድ ማዘጋጀት አይከፋም ብሎ ነበር ማለት ነው። እንግዲህ በመሀልም ስለዚች ሰው ነገር እያፈቀርካት እድለኛዋ ሴት ማንች? ብሎ በጥያቄም እንግዲህ መጎስ አልተወውም ሊተው አልፈለገምና፣ እሺ ነግርሃለው፣ እናም የፍራታ ናት ብሏል ማለት ነው እኮ የፍራታ የፍራታ ይች የምናንጋት ብሎታል ማለት ነው መጉስ፣ አዎ ምን ችግር አለው? ፍቅር እኮ እንዲህ መርጠን ከፈለግነው ሰው የሚይዘን አይደለም፣ እንዲሁ ስጦታ ነው። ስለዚህ እኔ ደግሞ ባላሰብኩትና ባልጠበቅኩት መንገድ እንደዚ አይነት ስሜት ነው እየተሰማኝ ያለው ብሎ ሲለው መጎስም እውነት ደስ ይላል። ፍቅር እኮ መርጠ የሚይዝህ ነገር አይደለም። ፍቅር ደግሞ ደስ የሚል ነገር ነው። ግን ደግሞ ፍቅር የሆነ መስፈርት አለው፣ ማለትም እምነት፣ የምታምነው ጥሩ ሰው የሆነ ጥሩ አስተሳሰብ ያለው ለሀቅ የሚኖር እንደዚህ አይነት ነገሮች ለፍቅር ያስፈልጉታል ያንተ ግን የአንተ ምርጫ ደግሞ ከሰዎች ለየት ያለ ነው ብሎ ሲነግረው በእርግጥ እህቷን መካዷ ጓደኛዋን መካዷ ለገንዘብ ያላት ነገር ባልወደውም ግን ደግሞ እውነቴን የምልህ ደስ የሚል ነገር አላት ብሏል ማለት ነው እንግዲህ በባለፈው የኔ ጥቁር አዝምድ እያለ የዘፈነላት እውነትም ከልቡ ነበረ ማለት ነው። ከልቡ ስለፈለጋት እና ልቡን ስለመታችሁ ነበረ እውነት ደስ የሚለው ነገር። እሷም በጣም ነው የምትወደው። በባለፈውም እንግዲህ ምን ብላ ነበረ? ለገንዘብ ለገንዘብ ልስጥሽ ብሎ በተገናኙበት ሰዓት፣ ነገር ግን የእኔ ጥቁር አዝምድ ብሎ በዘፈነላት ሰዓት በጣም ልቧ ስለመታ፣ በጣም ስለወደደችው ሌላ ጊዜ ተገናኝተን ትሰጠኛለህ ብላው ነበረ ማለት ነው። እሱን መገናኘት፣ ከእሱ ጋር የምትገናኝበትን ሁኔታ ነው አሁን የምትፈልገው እና የምታመቻች ያለ ማለት ነው። እንግዲህ መድልብም እንቅልፍ ስለነሳው የእሷ ሁኔታ ደውሎላታል ማለት ነው። ደውሎም እንግዲህ እንዴት ነው አልናፈኩሽም? አይነት ነገሮችን ሲል፣ አረ በፍጹም አልናፈከኝም ብላለች። ያው ለማህሌት ለመደወል ለማህሌትን ለመጠየቅ ነበረ አስመስሎ የደወለላት ማህሌት እንዴት ናት? ማህሌት ለማደር ወሰነች ወይስ ደግሞ ልትመጣ ነው ስትለው አይ ዝናን ለማግኘት ሄደችው ግን ደግሞ እመጣለሁ ብላኛለች ብለዋለች ማለት ነው። ታዲያ እንዴት ነው አናፈኩሽም ወይ ስላት አረ በፍጹም ብላለች። ቆይ ግን ሴቶች መቼ ነው የምታምኑት? መቼ ነው የምትሸነፉት ብሏል። ያው ፍቅር በፍቅር ውስጥ መሸነፍ ሁልጊዜ መሸነፍ መልካም ነው ብዬ አስባለሁ። ሁልጊዜ ሽንፈት ቢኖርም በፍቅር ላይ አሸናፊም ተሸናፊም የለም ብዬ አስባለሁ። እንግዲህ መድልብና ኤፍራታ በቅርብ አብረው እንደሚጣመሩ ተስፋ እናደርጋለን። ቀጣይ እንግዲህ እንደሚጣመሩ ነው የምናም ነው። መድልብና ማህሌትም እንግዲህ ዝናም ስክር ብሎ መጥቷል ማለት ነው። መጎስና መድልብም አሁን የልባቸው እየደረሰ ይመስላል እንግዲህ መድብል እና መጎስም ሄደው ፍጥነት አድርገው ይዘውታል ማለት ነው እንግዲህ ገቢ አድርገውታል። ማህሌትም ማህሌትም ከዚህ በኋላ እኔ ስለማላስፈልጋችሁ መሄድ አለብኝ ብላለች ማለት ነው። ካያስፈለግሽን፣ እንጠራሻለን ለጊዜው ግን መሄድ ትችያለሽ ብለዋታል ማለት ነው። ዝና እንግዲህ ማንቁርቱን ተይዘው ወደ ቤት ገቢ ተደርጓል ማለት ነው። ከዚህ በኋላ ምናልባት ሲጠፋ ለዛ ለካሌ ሞሴሳ ለሚባለው ፍንጭ ሰጥቶት ስለነበረ ምናልባት ከዚህ በኋላ ካሌ ሞሴሳ ምን አይነት እርምጃ ምን አይነት እርምጃ ሊወስድ ይችላል የሚለውን ነገር እንግዲህ በጉጉት እየጠበቅን ነው ማለት ነው። ምን ብሎ ነበር ካሌ ሞሴሳ የሚባለው ወንጀለኛ? የሚወደውን ነገር ማንቆርቱን ይዘህ ወደ እኔ አምጣልኝ ብሎ ነበረ። ነገር ግን ከእጃቸው ደግሞ ብሩክ አለ። ስለዚህ በብሩክ ሊደራደረው ነው የሚችለው ከዚህ በኋላ ማለት ነው። ቀጣይ ሊሆን የሚችለው ነገር ብሩክና ዝናን ለድርድር ያቀርባቸዋል ካሌ ሙሴሳ ብዬ ነው የማስበው። ቀጣይ ሊሆን የሚችለው ነገር እሱ ነው ብዬ ነው ማምነው። ምክንያቱም ዝና ብዙ ወንጀሎችን ስለሚያውቅ በዛ ላይ ማለትም ብዙ ወንጀሎችን አብረው ስለሰሩ ያጋልጠኛል ብሎ ስለሚያስብ፣ ስለዚህ ብሩክን ለመልቀቅ ዝናን ደግሞ እንዲለቅለት፣ በዚህ መልኩ እንትን ይላሉ ብለን ተስፋ እናደርጋለን። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ ርዕስ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ ቤተሰቦች። ታዲያ ቪዲዮውን ላይክ፣ ሼር እያደረጋችሁ እንደታብረታችሁን በአክብሩት በአክብሮት ጠይቃችኋለሁ። አመሰግናለሁ ስለሁሉም ነገር ቻው።